ሰላም ጤና ስጤልን ወዳ አድማጮቻችን እንደምንላቸኋል። ከትርታ 976 ኤፍኤም የእለተ ሐሙስ ጥቅምት 13 የእለቱን ትርታ 600 ሰዓት ዜናዎችን ይዘን ወደ እናንተ መተናል። ዜናዎችን ወደ እናንተ በማድረስ ኔ በፍቅር ግዛቸው አብሬያቸው ቆይታ አደርጋሉ። በሚኖርን ቆይታ ከሀገር ውስጥ እንዲሁም ከባርማዶ የተውጣጡ ዜናዎችን እንዲሁም ደግሞ የቢዝነስ መረጃዎችን ወደ እናንተ እናደርሳለን። በቅድሚያም የሀገር ውስጥ ዜናዎችን እናስቀድማለን። የትምህርት ምዘናና ፈተናዎች አገልግሎት የ2018 ትምህርት ዘመን የ12ተኛ ክፍል ሀገር አቀፍ ፈተናን ይዘቶች አስታወቀ ተማሪዎች የተማሪ ቤተሰቦች መምህራንና የትምህርት አመራር ለፈተና ዝግጅት በሚያደርጉበት ወቅት ፈተና የሚሸፍናቸውን የይዘት አካባቢዎች ማወቅ አስፈላጊ መሆኑን የገለጸው አገልግሎቱ በመሆኑም የ2018 ትምህርት ዘመን 12ተኛ ክፍል ፈተና ዝግጅትና አስተዳደርን አስመልክቶ መረጃ አውጥቷል የትምህርት አይነቶችን በተመለከተ ለተፈጥሮ ሳይንስ ተፈታኞች እንግሊዘኛ፣ ሂሳብ፣ እንዲሁም አፕቲቲዩድ፣ ኬሚስትሪ፣ ፊዚክስና ባዮሎጂን የሚሰጥ ሲሆን ለማህበራዊ ሳይንስ ተማሪዎች ደግሞ እንግሊዘኛ፣ ሂሳብ፣ አፕቲቲዩድ፣ ታሪክ፣ ጂኦግራፊና ኢኮኖሚክስ መሆናቸውን ገልጿል። ብሔራዊ ፈተናው ከዘጠነኛ ክፍል እስከ አስራ ሁለተኛ ክፍል ደረጃዎችን እንዲሁም በተማሪው መጽሐፍ ላይ ያሉትን ሁሉንም ምዕራፎች እንደሚሸፍንም ተገልጿል። ከአስረኛ እስከ አስራ ሁለተኛ ክፍል ሁሉም የትምህርት አይነት ፈተና በአዲሱ ስርዓተ ትምህርት መሰረት እየተዘጋጀ ያለ ሲሆን የጽንኛ ክፍል ደግሞ የሁሉም የትምህርት አይነቶች ፈተናዎች ከቀደመውና ከአዲሱ ስርዓተ ትምህርቶች የጋራ ይዘቶችን ብቻ አካቶ እየተዘጋጀ እንደሚገኝም ተነግሯል። ፈተናው ማንኛውም ተፈታኝ ተማሪ ከተማሪው ስርዓተ ትምህርትና ከተማሪው መጽሐፍ ላይ ብቻ ተመስርቶ እየተዘጋጀ እንደሚገኝም ነው የተገለጸው። የፈተናው አስተዳደር በበይነ መረብና በወረቀት ጎን ለጎን የሚሰጥ ሲሆን አብዛኛው ተፈታኝ በበይነ መረብ እንደሚፈተን እየተሰራ ያለ መሆኑን፣ ተፈታኞች ራሳቸውን በበይነ መረብ ለመፈተን ሊያዘጋጁ እንደሚገባ የትምህርትና ምዘና ፈተናዎች አገልግሎት አሳስቧል። በኢትዮጵያ እየተካሄደ ያለው የተሟላ የኢኮኖሚ ሪፎርም ውጤታማ በመሆኑ የአይኤምኤፍና የዓለም ባንክን ጨምሮ ሁሉም ዓለም አቀፍ የገንዘብ ተቋማት ድጋፋቸውን አጠናክረው እንደሚቀጥሉ ማረጋገጣቸውን የገንዘብ ሚኒስቴር አህመድ ሽዴ ገለጹ። የኢትዮጵያ ልኡካን ቡድን በዓመታዊ ዓለም አቀፉ የገንዘብ ድርጅት አይኤምኤፍና ዓለም ባንክ ዓመታዊ ስብሰባ ላይ የነበረውን ተሳትፎ በስኬት ማጠናቀቁንም ሚኒስትሩ አስታውቋል። በገንዘብ ሚኒስቴር አህመድ ሽዴ አመታዊ ስብሰባውን በተመለከተ በሰጡት ማብራሪያ ከተለያዩ የልማት አጋሮች ጋር ሰፋፊ ውይይቶች የተደረጉበትና የኢትዮጵያን የልማት ተግባራት ለመደገፍ ቁርጠኝነታቸውን የገለጹበት መሆኑንም ገልጸዋል። ለኢትዮጵያ ሁሉን አቀፍ የኢኮኖሚ ሪፎርም የሚደረገው ድጋፍ ተጠናክሮ እንዲቀጥል በማድረግ በኩል ከአይኤምኤፍ ጋር ያለው ግንኙነት እየበለጠ እንዲጠናከር እየተደረገ መሆኑንም ተናግሯል። ለዚህም የአይኤምኤፍ ማኔጅመንት ዳይሬክተር ምክትል ኃላፊና ከተለያዩ ዲፓርትመንቶች ጋር ለኢትዮጵያ ኢኮኖሚ ሪፎርም ድጋፋቸውን አጠናክረው እንደሚቀጥሉ ከፍተኛ መግባባት ላይ የተደረሰ መሆኑንም አንስተዋል። ከዓለም ባንክ ጋር በተያያዘ ለኢኮኖሚ ሪፎርሙ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል እንዲሁም ባንኩ በኢትዮጵያ በተለያዩ የልማት መስኮች የሚያደርገውን አጋርነት አጠናክሮ በሚቀጥልበት ሁኔታ ላይ ከባንኩ ፕሬዚዳንት ከተለያዩ ኦፕሬሽን ኃላፊዎችና ና ከአፍሪካ ጉዳዮች ምክትል ፕሬዚዳንቶች ጋር የተሳካ ውይይት መደረጉንም አብራርተዋል። ሚኒስቴሩ አክለውም ኢትዮጵያ በአረንጓዴ አሻራ የአየር ንብረት ለውጥን በመከላከል በጤና በትምህርትና በሰው ሀብት ልማት እንዲሁም በስራ እድል ፈጠራ ጨምሮ በአጠቃላይ በኢኮኖሚ ሪፎርሙ እንዲሁም በኢኮኖሚ እድገት ውጤታማ ደረጃ ላይ እንደምትገኝ የታየበት መሆኑንም ተናግረዋል። በተካሄደው የተለያዩ የፓናል ውይይቶችም የኢትዮጵያ እድገት ለበርካታ ሀገራት ተምሳሌት ሆኖ የቀረበበት መሆኑንም ጠቅሰው ይህንም በአፍሪካም ሆነ በዓለም አቀፍ ደረጃ ከፍተኛ እውቅና ያገኘንበት ነው ሲሉም ተደምጠዋል። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ36000 በላይ የውጭ ሀገር ዜጎች ተቀጥተው ወደ ህጋዊ መስመር ተመልሰዋል ሲል የኢሚግሬሽንና ዜግነት አገልግሎት አስታወቀ። አገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት እንዳሉት ወደ ኢትዮጵያ የሚመጡ የተለያዩ ሀገራት ዜጎች ህግ አክብረው እንዲንቀሳቀሱ እየተሰራ ነው ያሉ ሲሆን፣ በዘርፉ በተከናወኑ የሪፎርም ስራዎች ሀገራዊ አቅም መጠናከሩንም አመላክተዋል። ለአብነትም በአዲስ አበባ አካባቢ በተካሄዱ ዓለም አቀፍ እና አህጉር አቀፍ ጉባኤዎች የተሳተፉ የውጭ ሀገራት ዜጎች ያለምንም እንከን መስተናገዳቸውንም ጠቅሷል። በቪዛ አገልግሎት ወደ 188 ሀገራት የመዳረሻ ወይም ኦንላይን ቪዛ ተጠቃሚዎች ሆነዋል ያሉት ዋና ዳይሬክተሯ ይህም የ24 ሰዓት ኤሌክትሮኒክስ ቪዛ አገልግሎት ያለው መሆኑንም አመላክተዋል። ከፓስፖርት አገልግሎት ጋር በተያያዘ የተለያዩ የማሻሻያ እርምጃዎች መወሰዳቸውንና በዚህም በህገወጥ ሰንሰለት የተሰማሩ ሀያ ስድስት ሰዎች ተጠያቂ መደረጋቸውንም ተናግረዋል። በኢትዮጵያ የተሰጣቸውን የቪዛ ጊዜ እያሳለፉ ከ ሰላሳ ስድስት ሺህ በላይ የውጭ ሀገር ዜጎች ተቀጥተው ወደ ህጋዊ መስመር እንዲመለሱ መደረጉንም ጠቅሷል። በተያዘው በጀት ዓመት አራት ሚሊየን ፓስፖርት ለመስጠት በቂ ዝግጅት መደረጉንም ሰላማዊ ታጽምተው ተናግረዋል። ከውጭ የሱዳን ፈጥኖ ደራሽ ኃይል በካርቶም ዓለም አቀፍ አውሮፕላን ጣቢያ የአየር ጥቃት መፈጸሙ ተነገረ። ዛሬ ሐሙስ ለሶስተኛ ጊዜ የተፈጸመው ጥቃቱ በድሮን ጭምር የታገዘ መሆኑም ተናግሯል። በመሐመድ ጋሎድ የሚመራው የፈጥኖ ደራሽ ኃይሉ በካርቶም የሚገነባውን የአውሮፕላን ጣቢያ ስራ እንዳይጀምር ማስጠንቀቁም ይታወሳል። የሱዳን መንግስት በበኩሉ የአውሮፕላን ጣቢያው እድሳት ተደርጎለት የመጀመሪያውን የመንገደኞች አውሮፕላን ማስተናገዱን ይፋ አድርጎ ነበር። ሁለቱ ኃይሎች የግጭት አድማቸውን አድማሳቸውን በማስፋት ሰው አልባ በራሪ ድሮኖችን ጭምር በመጠቀም ላይ እንደሚገኙም ተዘግቧል። በቀጠለው ጦርነት እስካሁን ከ20 ሺህ በላይ ሰዎች ለሞት ሲዳረጉ ከ14 ሚሊዮን የሚልቁ ደግሞ መሰደዳቸውን በመጥቀስ የዘገበው አናዶሉ ነው። በካሜሩን ሀገራዊ ምርጫ ውጤቱን በከፊል ወይም ሙሉ ለሙሉ እንዲሰረዝ የቀረበውን ጥሪ የሀገሪቱ ዳኞች ውድቅ አድርገዋል በቅርቡ በሀገሪቱ በተካሂዶ የነበረው ምርጫ ስልጣን ላይ ያሉት የ92 ዓመቱ ፕሬዚዳንት። ፖልቢያ ለሰባተኛ ጊዜ በመመረጥ ሊያመሩ የሚያስችል ውጤት ተመዝግቧል ተብሏል። የምርጫውን ውጤትም የተቃዋሚ የፖለቲካ ፓርቲዎች በመቃወም ውጤቱን እንደማይቀበሉት ገልጸዋል። የሀገሪቱ ሕገ መንግስታዊ እንዲሁም ደግሞ ፍርድ ቤት እንዲሰረዝ የጠየቁ ሲሆን ዳኞች ግን ውጤቱ እንደሚጸና ነው ያሳስቡት። ይህንንም ተከትሎ በካሜሮን ዋና ዋና ከተሞች ቅሬታቸውን በአደባባይ ወጥተው የገለጹ ዜጎች መኖራቸውም ተዘግቧል። ፕሬዚዳንት ፖልቢያ ላለፉት አርባ ዓመታት ካሜሩንን በመሪነት ስልጣን ላይ የቆዩ ሲሆን አሁን ሀገራዊ ምርጫ ያሳተፉ ተቀናቃኝ በሆነው የቀረቡት የ76 ዓመቱ ቲቺ ሮማ በካሪ ምርጫውን ያሳለፍኩት እኔ ነኝ ያሸነፍኩት እኔ ነኝ ለማለት ቢያውጁም በፕሬዝዳንት ፖልቢያ የተሾሙት ዳኞች እንዳጸደቁላቸው ተናግሯል ሲል የዘገበው ቢቢሲ ነው። በካምፓላ በተከሰተው የመኪና አደጋ ጉዳት ለደረሰባቸው ወገኖች የፕሬዚዳንት ዮሪ ሙሰቬኒ የገንዘብ ድጋፍ አደረጉ። ከትላንት በስቲያ በዩጋንዳ ካምፓላ ጉሉ ሃይዌ ላይ በደረሰ የመኪና አደጋ የ46 ሰዎች ህይወት ያለፈ ሲሆን ብዙዎች ለቀላልና ከባድ የአካል ጉዳት መጋለጣቸውን ዘስታርስ ጋዜጣ ዘግቦታል። የዩጋንዳው ፕሬዚዳንት ዮዌሪ ሙሴቬኒ በአደጋው የተነሳ ሀዘን በአደጋው የተሰማቸውን ሐዘን ባወጡበት መግለጫ ላይ ጠቅሰው ለአደጋው ተጎጆች አምስት ሚሊየን የዩጋንዳ ሽልንግ ህይወታቸውን ላጡ ቤተሰቦች ለእያንዳንዳቸው እንደሚሰጥ ትእዛዝ አስተላልፏል። የአካል ጉዳት ለደረሰባቸው ደግሞ ለእያንዳንዳቸው አንድ ሚሊየን የዩጋንዳ ሽልንግ እንዲሰጥም አድርገዋል። አሽከርካሪዎቹ ራሳቸውን እና ሌሎችን ከአደጋ በመጠበቅ ትኩረት ሰጥተው ሊያሽከረክሩ ይገባል ሲሉ የገለጹት ሙሴቬኒ ናቸው። የሩሲያው ፕሬዚዳንት ቭላድሚር ፑቲን በሳውስ አፍሪካ በሚካሄደው የቡድን ሀያ ሀገሮች ጉባኤ ላይ እንደማይገኙ መንግስታቸው አስታውሷል። የፕሬዝዳንቱ የመገናኛ ብዙሀን ቃል አቀባይ ዲሚትሪ ዲሜትሪ በሰጡት መረጃ ፑቲን በዛውዝ አፍሪካ ጉባኤ እንደማይገኙ ገልጸው ሩሲያ በመድረኩ ላይ በበቂ ሁኔታ ትወሰናለች ብለዋል። የቡድን ሀያ ጉባኤዎች በመጪው ህዳር ወር በጆሃንስበርግ የሚካሄድ ሲሆን አስራ ዘጠኝ ሀገሮች የአውሮፓ ማህበራትና የአፍሪካ ህብረት ተሳታፊዎችም ይገኙበታል ተብሎ ይጠበቃል። በጉባኤውም የሩሲያ ዩክሬን ጦርነትና የአየር ንብረት ለውጥ ጉዳዮችም ይነሳሉ ተብሎ ይጠበቃል። በመጨረሻም ከፑቲን ጋር የሚደረገው ውይይት የትም አይደርስም ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ፕሬዚዳንቱ በቅርቡ በሰጡት መግለጫ የሩሲያ ዩክሬን ጦርነት መቋጫ እንዲያገኝ በሀንጋሪ ቡዳፔስት ከተማ የውይይት መድረክ ለማዘጋጀት ማቀዳቸውን አስታውሰው ነበር። ይህ እቅዳቸው የተሳካላቸው አይመስልም። ዶናልድ ትራምፕ የቡዳፔስቱ ውይይት ተስፋ የሚጣልበት እንዳልሆነም ተናግሯል። ቭላድሚር ፑቲን ባናገርኩት ጊዜ ሁሉ ጥሩ ውይይት እናደርጋለን ነገር ግን የምናሳካቸው ውይይቶች የትም አያደርሱንም ሲሉም ተደምጠዋል በማለት ገልጸዋል። በቀጣይም በሩሲያ ላይ ስለሚደረገው ማዕቀብ የተናገሩ ሲሆን በዋናነትም በሩሲያ ሁለት ግዙፍ የነዳጅ ኩባንያዎች ላይ እያተኮረ መሆኑንም ተናግረዋል። አድማጮቻችን ከሀገር ውስጥ እንዲሁም ከባህር ማዶ የተወጣጡ ዜናዎቻችንን ነበር ያደመጣችሁት። አሁን ደግሞ የቢዝነስ ዜናዎችን የምንሰማበት ላይ ሰዓት ደርሰናል። የገቢዎች ሚኒስቴር ባንኮች የግብር ክሊራንስ የምስክር ወረቀት ይዘው ለብድር የሚቀርቡ ደንበኞች የተለመደው የብድር አገልግሎት እንዳይከለከሉ ማሳሰቢያ ሰጥቷል። ሚኒስቴሩ በቅርቡ በሚሰጠው የምስክር ወረቀት ላይ የተጠቀሰው የታክስ ቅድሚያ መብት ድንጋጌ የብድር አሰጣት ሂደቱን የሚቀይር አዲስ መብት አለመሆኑን በማስታወቅ ባንኮች የምስክር ወረቀቱን ተቀባይነት እንደሌለው ሊያስቡ እንደማይገባም አስታውቋል። የገቢዎች ሚኒስቴር ለብሔራዊ ባንክና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 የቤንሻንጉል ጉሙዝ ክልል ማዕድን ሀብት ልማት ቢሮ ባለፉት ሶስት ወራት አንድ ሺ ሰባት መቶ ሀያ ሶስት ኪሎ ግራም ወርቅ ከክልሉ ወደ ብሔራዊ ባንክ መግባቱን አስታወቀ። የቢሮው ኃላፊ ቱጃን አደም እንዳሉት በ2018 በጀት ዓመት ከሰባት ሺ ኪሎ ግራም በላይ ወርቅ ወደ ብሔራዊ ባንክ ለማስገባት ታቅዶ እየተሰራ እንደሆነም ገልጸዋል። በሩብ ዓመቱም የአምራችነት ፍቃድ ካላቸውና ከልዩ አነስተኛ ማህበራት 1723 ኪሎ ግራም ወርቅ ወደ ብሔራዊ ባንክ መግባቱንም ተናግረዋል። ዘርፉ ከሚያስገኘው የተለያዩ የገቢ አማራጮች 27 ሚሊዮን ብር ገቢ መገኘቱን ነው የተናገሩት። በተለይም መንግስት ያደረገው የማክሮ ኢኮኖሚ ማሻሻያ የጥቁር ገበያ ችግርን በመቅረፍ ዘርፍ የተሰማሩ የወርቅ አቅራቢዎችን ተጠቃሚ ማድረጉም ኢዜአ ገልጿታል። ዘርፉን በቴክኖሎጂ ለመደገፍ የአምራቾችን ግንዛቤ የማሳደግና የቴክኖሎጂ አቅርቦት ስራ ላይ በስፋት እየተሰራ መሆኑንም አመላክተዋል። በመጨረሻም የማር ምርትን የጥራት ፍተሻ ሙሉ በሙሉ ሀገር ውስጥ ለማካሄድ የሚያስችል አቅም እየተፈጠረ መሆኑን የኢትዮጵያ የተስማሚነት ምዘና ድርጅት አስታወቀ። ድርጅቱ ፍተሻውን ሙሉ በሙሉ በሀገር ውስጥ አቅም ለማካሄድ ከተባበሩት መንግስታት የኢንዱስትሪ ልማት ድርጅት የዓለም አቀፍ ገበያ ተደራሽ መርሃ ግብር ጋር በመተባበር እየሰራ መሆኑንም ገልጿል። በኢትዮጵያ ከፍተኛ የማር ምርት አቅም ቢኖርም በሚፈለገው ልክ የውጭ ምንዛሬ እየተገኘበት አለመሆኑን የተገለጸ ሲሆን ለዚህ ደግሞ የማር ጥራት ጉዳይ አንዱና ዋነኛውም ነው ተብሏል። የኢትዮጵያ የተስማሚነት ምዘና ድርጅት የፍተሻ ዘርፍ ምክትል ዋና ዳይሬክተር ምትኩ ድሪባ ለኢዜአ እንደገለጹት የማር ምርት ጥራትን ለማስጠበቅ የጸረ ተባይ ቅሪት ፍተሻ አገልግሎት ሙሉ በሙሉ በሀገር ውስጥ አቅም ለማካሄድ ዝግጅቱ እየተጠናቀቀ መሆኑንም ገልጸዋል። ለዚህም ከተባበሩት መንግስታት የኢንዱስትሪ ልማት ድርጅት ጋር በመተባበር እየተሰራ መሆኑን ገልጸው ለፍተሻ የሚያስፈልጉ መሳሪያዎች ዝግጅት መደረጋቸውንም አብራርተዋል። ፍተሻውን ለማከናወን ክህሎት ያለው ባለሙያ ያስፈልጋል ያሉት ምክትል ዋና ዳይሬክተሩ አሁን ላይ ከውጭ በመጣ አሰልጣኝ ለባለሙያዎች የአቅም ግንባታ ስልጠና እየተሰጠ ነው ብለዋል። ከዚህም ቀደም በማር ላይ የሚገኘውን የጸረ ተባይ ቅሪት ፍተሻ የሚያደርገው ናሙና ወደ ውጪ ተልኮ መሆኑን አስታውሰው አሁን ላይ ፍተሻው ሙሉ በሙሉ በሀገር ውስጥ ለማካሄድ አስፈላጊው ዝግጅት እየተጠናቀቀ መሆኑንም አስታውሰዋል። አድማጮቻችን ከሀገር ውስጥ የተመራረጡ ቢዝነስ ዜናዎችን ነበር አድምጠን የተመለስ ነው። ሁለተ ሐሙስ ጥቅምት 13 የትርታ 600 ሰዓቶቻችን ዜናዎቻችን እነሲህን ይመስሉ ነበረ። ለነበረን ቆይታ ከልብ እናመሰግናለን። ሲዲ ስፖርት ቀሪውን ሰዓት ይረከባል። የትርታ ፕሮግራሞችም እስከ ኩለ ለሊት ስድስት ሰዓት መደመጣችሁን ይቀጥላሉ። በእኛ በኩል ግን ሰናይቀን